ትቸዋለሁ። እንደውም ስሙ ትቸዋለሁ። የአንቱን ሊፋ ትቸዋለሁ እ ሀቢባ ቤት ህጀ መዘገባለሁ ሀቢባ ቤ ህጅ ነገ ምን በሀብቱ ነገ መስፈርቴን ሚባሉ ሁሌ ልጃቸው ሲያገባ ሁሌ ግን ደስተኛ የማይሆኑት ሲድሩ አጫጭረው ይድራሉ። ለምን ይድራሉ? ከዳሩ በኋላ ለምን እንዲሆነች ለምን እንዲሆነች ለምን መጨቃጨቅ ነው? የእሳቸው ልጅ ቢሆን የእሳቸው ብትሆን ሴት ልጅ ገበናቸውን ይሸፍናል። ኑሯማት ኑሯማት አሁን ሰመጣ ቢለውነስ። ሄሎ አሰላም አለይኩም እንዴት ነሽ? እንደ አንቺ አማት ናት የኔ ብቻ ናት። አማቴ አናቴ ናዝራል ቤታይ ነው አራ ታስቂ ደረስ ተቃጥያለሁ እንዴ እናቴን ከስልክ ሳወራ ማን ናት? ወልዲቱን ከስልክ ሳወራ ማን ናት? እንዲህ ነው እንዴ አማት? አረኔ ላይ ቅርብ የተቃጠለው ደግሞ የምንሰራው እኮ አማቴ ጋንዲ ቤት ነው። አዎ አንገበገበችኝ እኮ ምን ይሻለኛል? የእናንተማ አማቶች እንዲህ ያቃጥላሉ እንዴ? ቤተሰቦች ጋር ተደዋዋሪ ነው። ለምን ለሰዎች ብር ትልኪያለሽ ነው፣ ለምን ብር ትልኪያለሽ ነው። እንዴ እንዲሁ በቃ ምን ላድርግ? ደግሞ እዚህ ደግሞ ስለምታውቀው ስንት እንደምንተካፈል እሳቸው እሱ ስለሚያውቁት እሱ አንድ ብር መደበቅ አልችልም። አሁን የደወልኩልሽ መላ እንዲሰጪ ብዬ ነው። መላ እንዲያለሽ ወይ ልፋት አይንች ምን ይሻለኛል? አሁን ትሽሽገ ነው ማርሽ ከመጡ ሰው ገደሉኝ

ላይ ለኻ የለለ መሐመድ ረሱላላ ምን ሆና ነው? ምን አለው? ቤት እኮ ያለህ ነው። ቤት እኮ ቤት ያለህ ነው። የሰው አይደለም ቤት ያለህ ነው። ቤቴን ብላ ነው። ንብረት ምን አለው